በጣም በሚያሳዝን ሁኔታ እንግዲህ የትዝታ ገዳይ እስካሁን እንዳልተገኘ እና እንግዲህ ከሀገር እንደወጣ መረጃው እየተናገረ ነው ያለ። እውነት ለመናገር በጣም ያሳዝናል። በጣም ልብ በሚነካ ሁኔታ ነው እውነት ለመናገር ግን፣ እስከ መቼ የሴት ልጅ ግድያ፣ የሴት ልጅ ሞት እስከ መቼ ነው አብሶ በባሏ በአካል በአምሳሏ እኔ አላቅም ብቻ ምን አይነት ሰው እንደሆነ በጣም በሚያሳዝን ሁኔታ ነው። እንግዲህ ይች እህታችን እንግዲህ በግብጽ አገር እንግዲህ ያው ተሰዳ እንደምትኖር እናት እንደሌላት እህት እንዳለሻት ሌላ ቤተሰብ ወገን እንዳላት እንግዲህ ከአዲስ አበባ ዋናዋ ሳትዩ እንግዲህ ወደ ሌላ ሀገር ልትልካት እንግዲህ ተዋውለው ተቀጣጥረው በጣም በጉጉት በተስፋ እች እናትም ደግሞ እንደ ልጅ አድርጋ ሙሉ ወጭን ሸፍና እንግዲህ ወደ ለንደን ሀገር ልትልካት የለንደንን ቻንስ አግኝታ ቢዛዋ እንግዲህ እየተስተካከለላት እየተደረገላት እያለ ነው እንግዲህ አቋርጦ ከዚህ መሀል እንግዲህ ባል ተብዬው እኔ ባል ለማለት ይከብደናል አውሬ አውሬው እንግዲህ የቀጫት ማለት ነው እና እባካችሁ ወንዶች በእውነት ነው የምላችሁ እኔ እንጃ ያው እኔም እርግጥ ሴት ነኝ ሴት እንደመሆኔ ግን ለማን አቤት የምንለው ለማን ነው የምንጮኸው ቢያንስ እንኳን ደሞ እንዲደርቅ እንግዲህ ከግብጽ መጥቶ በመተማ አድርጎ እንግዲህ ተሻግሯል ማለት ነው ወደ ሱዳን። ያው ታውቃላችሁ እንግዲህ ከሀገር ከወጣ እግዚአብሔር ፈቅዶና ወዶ በፈጣሪ ቸርነት እግዚአብሔር ብድሯን መድኃኒዓለም እሱ እኔ እንጃ አላውቅም ብቻ ምን እንደምላቸው በእውነት በጣም ነው ልብ የተሰበረው ሰው። ባሌ አምሳሌ አካሌ ባለው ወንድ እንግዲህ መታረድና መገደል አስባችሁታል? ምን አይነት ስሜት እንዳለው በጣም ነው የሚያሳዝነው። ስለዚህ የእህታችን ገዳይ ወጣም ወረደም ከሀገር ወጥቷል ያለው አማራጭ እውነቱና እውነቱ ከሀገር ወጥቷል። ተይዟል፣ ተገሏል፣ ቅብርጥሴ ቅብርጥሴ የሚለው ሙሉ ውሸት። አልተያዘም፣ አልተገኘም። ወጥቶ ሂዷል። በእርግጠኝነት ወጥቶ ሂዷል። ስለዚህ እግዚአብሔር የሷን ቀን ይስጠው፣ በእውነት ነው የምላችሁ፣ የእሷን ቀን ይስጠው። እና እውነተኛ መረጃ ነው ያዳመጥኩት። እንግዲህ ሰትዮዋ ልትሸኛት እንግዲህ የእንትን ቪዛ የሰጠሻት ነው ከእሷ ነው መረጃ ያገኘሁት፣ ማለት ነው የለንደንን ቪዛ እንትን ያደረገችላት እዚሁ አዲስ አበባ ናት። እንዲያውም እናቴ አንቺማ በቃ ሁኔታሽ ሁሉ እንደ እናቴ ሆነች ነው የምትታይ እያለች ነው። እንግዲህ እንደ እናት እና እንደ ልጅ ሆነን ነው የምናወራው። የትዝታ ነገር በጣም ልቤ ተሰብሯል። በጣም ልቤ ከፍቶያል። ያል እያለች ነው እንግዲህ በእንባ የታጀበ እንባ ሳትያ የተናገረች እኔ በአካል እንኳን አላቃትም። በስልክ ነው ከትዝታ ጋር የተገናኘ ነው። ሌላ ሰው የውጭ ድል እሰጣለሁ ሲል ስለሰማሁ ነው ያን ሰው አገናኝ ብላ ነው። በዚህ ነው በስልክ የተቀያየር ነው በዛው እንዲያውም የእኛ እድል ደርሶን ነበር። በቃ ባሌን አማክሬ ይህን እድል ለዝች ልጅ እንስጣት ስለው እሺ ብሎ ነው ለትዝታ እድሉን የሰጠው። ሆተይ እያለሽ እንግዲህ በእንባ የታጀበ እንትን እያለቀሰሽ እየተናገረሽ የነበር ፕሮሰሱን ቀን በቀን ሂጄ እያየሁ ቼክ እያደረግኩ እያጣራሁ ነበር። አጋጣሚ ሆኖ ግን ባልየውን አልተሞላም ነበር ፎርሙ ላይ እሷ ብቻ ናት የነበረሽ። ምናልባት ከፎርሙ ስላልተሞላ ነው የገደላት፣ እያለሽ እንግዲህ እች እናት እንግዲህ በትንንቀንባ እያለቀሰሽ ትገኛለሽ። እውነት ለመናገር ግን ወንዶች እባካችሁ፣ እባካችሁ፣ እባካችሁ ያልሆነ ድርጊት እያረጋችሁ አትግደሉን፣ በእውነት አትግደሉን እንደኛ እስከመቼ ካልፈለጋችሁበት